ባቢና ጽናት እስር ቤት ድረስ ማን ሊጠይቁ በሉ። ጋሽ ግርማን ለመጠየቅ አንድ ላይ እስር ቤት ሄደዋል። ጋሽ ግርማ በታሰረበት ሲደርሱም ጋሽ ግርማ እጅግ በጣም አዘነ፣ አለቀሰ። እንዴት ነው ያንተን ፊት ማየው እያለ ስቅስቅ ብሎ አለቀሰ ማለት ነው። ምክንያቱም ያው ሳያደርግ ማለት ሳያስበው ያደረገው ነገር ስለሆነ እጅግ ጸጽቶታል፣ በጣም ተናደዋል ማለት ነው። በራስ በራሱ ጋሽ ግርማ ቀና ብሎ ራሱ ለማየት እድሉ አላገኘም ማለት በራሱ አፈረ። ያው ቢሆንም ግን ሆነው ብሎ ባያደርገውም አላደል ያው እንደዚህ አይነት ነገር ስሜት ነው ተሰማው። ያው አንተ ብቻ ሳይሆን ሁላችንም ተሰምቶናል። ሁለን እንደመናገር ይሄ ነገር በታደርገው ያው የተሻለ ነበረ፣ ቢያንስ የባቢና የጽናት ስትል ማለት ነው። ባቢን ያው ጽናት በደንብ ወይም ደግሞ የእውነት እንደሚወዳት በዚህ ነው የሚያስታወቀው ማለት ነው። አባቱን ገዳይ የሆነ ሰውዬ ለማየት መሄድ እስማርትነት እስማርትነት ነው። ብዙዎቹ ምናልባት እስማርትነት ሳይሆን ሞኝነት፣ ጅልነት ሊያስ ብሎ ይችላል ወይም ሊባል ይችላል። ይሄ ሁሉም በየራሱ ሲደርስበት የሚያውቀው ነገር ነው። ማን ነው እንደዚህ የሚያደርገው የሚለውን አይጠፋም ከጽናት መውደድ የተነሳ ነው ብዬ አስባለሁኝ። ያው ጋሽ ግርማ ሆን ብሎ ባያደርገውም ያን አንዳንዴ ያው ሰይጣን ምን ስራ ስራው። አዎ እንደዛ ማለት ነው። እንግዲህ ጽናትን በነገራችን ላይ ተሰምቷታል፣ ይህ ነገር አባቷ ማድረጉ ወይም ደግሞ ባታቅም ያደረገበትን ምክንያት ባይገባትም እሷም በጣም አዝናለች። ሰውየው ሳይሆን ያው ባቢን ያለማጣት ባቢን አንድ ልጁ እህቴ ወንድ የለው ብቸኛው። አባቱ ምንም ይሁን ምን መጥፎም ይሁን ደግ አባት ነው እና የአባት ያው እንደዚህ አይገባውም ይህ ነገር ይመስለኛል የተሰማት። ባቢን በቅርብ ስለምታውቀው በደንብ ስለምትወደው ምንም ቢሆን አባቱ ነው። የጊዜው ያው በስራ ቢያባረራቸውም ምክንያቱም ያው ይታወቃል በሱ ይሄ ከውስጡ አስቦ አልሙ ያመጣው ነገር አይደለም። ይቺ በሴጣናዊ ራሄል ተነሳስቶ ያው እሷ ያለችው ሰምቶ ነው ይህን ያደረገው እንጂ ይህን ሲያደርግ ደግሞ በአንድ አይደለም ሽ ያለ አውጥቶ ግብቶ በቃ። ይሄማ እንደው ይሄን በእጅ የገባ ሀብት እንዴት ነው ማስወጣው? በዚህ የሚቆም ከሆነ ዋናው አላማቸው ጽናትና ባቢላማ ማለያየት ነበረ። ስለዚህ ያን ሲል ነው ያደረገው፣ እንጂ እውነት ልጁ ጠልቶት ምናምን አይደለም። አንድ ልጁ ነው፣ አይጥላውም። ምንም ይሆን ምን፣ ስለዚህ ያን የእሷን እንትን ተቀብሎ ነበረ ያባረራቸው። ግን ሲያባራቸው እኮ ይህናክል ይቀራል ምናምን ብሎ አይደለም። እሷን ለቆ ይመጣል፣ በቃ ከሰው ተለያይቶ ይመጣል። ስራ ከሌለው የት ይሄዳል ብሎ የአባትነት ቅጣት ይመስለኛል። ያው በሱ ቤት ቀለል ያለ ቅጣት መሆኑ ነው። ያው ልጁ ማመረረ፣ ምክንያቱም ጽናት ስለሚወዳት። ስለዚህ ይህ ነገር እውነት፣ እንደዚህ አይነት ነገር ይሄ ድራማ ቢሆንም ምንም ይሁን ምን፣ ለአባት ለልጅ ያው ይኑረውም አይኑረውም፣ እንትን አይለውም፣ አይጠላውም። እንዴት ነው የሚጠላው? ካለው ያደርግለታል፣ ከሌለው ደግሞ ምንም አያደርግም። ግን አይጠላውም፣ ልጁ ነውና ማለት ነው። ስለዚህ በዚህ ነገር ደግሞ ባቢን ጽናት ስለሚወዳድ ከጽናት ጋር መለያት አልፈለገም። ያላላሽ ብሎ አመለጠ። ያው ሲያመልጥ ይሄ ሁሉም ታሰበ። ጋሽ ግርማ ግን በዚህ ነገር ሳይሆን ተነሳሳው። በተለይ ደግሞ ልጁን እዛ መስሪያ ቤት ወይም ደግሞ እዛ ካምፓኒ የሆነ ማናጀር ነገር እንደዛ ሆና የምትሰራው ነው መሰለው ነበረው። ጽናት ምናምን አልመሰለውም። እሷም ደግሞ ደብቃ ነው ስትሰራ ነበረው አባቷን እንትን እንዳይጎዳ እንዴት፣ አንድ ካምፓኒ ሲመራ የነበረ ሰው፣ አንድ ድርጅት ሲመራ የነበረ ሰው ጽዳት ስትሰራ ምን አይነት ይሰማዋል? እንትኑ ኖርማል ነው ነገሩ ማለት ነው። ያው ዋናውም አንድ ሰው ካፒታል ከዜሮ ነው የሚጀምረው፣ እና ድርጅትን ባለቤት የሆኑ አሁን በጣም በዓለም ሀብታም የሆኑ ሰዎች ዝም ብሎ አይደለም ታች ወርደው ከታች ተነስተው ነው ወደ ላይ የሚወጡት። እንዴ ዝም ብሎ ብድግ ብሎ ወደ ላይ የሚወጣ የለም። ስለዚህ ይሄ ነገር ጽናታን ምንም እንትነላ አልደነቃትም። ዋናው ስራው ነው፣ አባታ በዚሁ ነታ ቆጭ ብሎ ማንም የሚረዳቸው የለም። ትናንትና ድርጅት ስትመለ ነበረች ዛሬ ጽዳት ጽ ብትባል አንዳንዶቹ ቢሆኑ እሺ አይሉም። ይሄን አንዱ ማስተማሪያ ነው፣ የምሬ ነው የምላቸው አንዳንድ ሰው ተምሮ ብዙ እንትን እንትን ብሎ ስራ ሳይገኝ ሲቀር ብዙ አንዳንድ ስራ የሚንቁ አሉ። በረከታችን ላይ አንዳንድ ደግሞ እንዴት ነው ይህን ወርጄ እሰራለሁ እንዲህ ይህናክል እንትን ብዬ ተምሬ ተመረቄ የሁሉም ጊዜዬን እድሜ ጨርሼ እንዴት ነው የታቸው ነው ስለምስራ የሚሉ አሉ። አንዳንዶቹ ደግሞ መጀመሪያ ትልቅ እንትን ቦታ ነበራቸው። ልክ እንደ ጽናት ሲከስሩ ታች ወርዶ ለመስራት ያው ትንሽ እንትላቸው ና የጽናቱ ትልቅ ማስተማሪያ ነው። ሳይንቁ ማለት ነው። ሳይንቁ ባለፈው የሆነ ምናልባት አይታችሁ ሊሆን ይችላል። ባላደራው የሚባል ፌስቡክ ላይ እንደዚህ ቪዲዮ የሚሰራ ይረዳቸዋል። ከዛ ምን እንደሚሰሩ ምናምን በቅርብ ጊዜ ማለት ነው። ድግሪ ያለው የተማረ የተመረቀ ዶክመንቱ ራሱ ከሻንጣው ጋር እንደዚህ ብንትን የሚይዘው ሻንጣ ውጤቱ ምናምን ከዛ ጋር ነው ብሎ ከሻንጣ ጋር ግን ቁጭ ብሎ እንትን ይደርጋል ሊስትሮ ማለት ነው። እንደዚ አይነት የለም ጸጉሩ እንዳው ስታዩት ማለት ነው የእኛ ሰው እኮ ይሄ በላይኛው ፊዚካሉ ነው የሚገምተው። ትንሽ ከቆሸሸ የቆሸሸ ልብስ ከለበሰ ፀጉሩ እንትን ከሆነ በቃ የሌለው ምን መሀየብ የተማረም የማይመስሉ እኛ ሰው በዛ ነው የሚገምተው ሻንጣው ምንትኑ በወገቡ እንትን ብሎ ቁጭ ብሎ ሊስትሮ ይጠርጋል። እና ባላደር ወገን ደግሞ እና መጣ አስገባው፣ ያው ሳቁታላቸው በአብዛኞቹ ስለ ምናምን ያወራቸዋል። መነሻቸው አንዳንዱ መሳፈሪያ የሚያጣለ ወደ ሀገሩ መግባት፣ አንዳንዱ ደግሞ ብቻ ብዙ አይነት ሰዎች አሉ። ና ይህን ሰው ያው ስራ ለማፈላለግ መቶ ስራ አጣ፣ ከዛ ወደ ሀገሩ በምን ይመለስ? ከዛ ምን አደረገ? ቁጭ ብሎ ሊስትሮ ይቀባል ማለት ነው። ስቶ እየጠቀመ አላስ መስራት ጀመረ። ውሸት ነው አይባልም። የተማረበት ዶክመንቱን ምናምኑ በሻንጠዋለና እንደዚህ በቃ ዝቅ ብሎ የሚሰሩ ማሉ ካምፓኒ ባለቤት ሆኖ የሆነ ነገር ሲወርድባቸው ወይም ደግሞ ሲከስርባቸው ላይ የነበሩ ሰዎች ታች መውረድ አይፈልጉም። እና ይህ ሁሉም በጽናት ድርጅት ነው። ልጅቷ ምንም አልመሰላትም መሰላትም፣ መጀመሪያ ካምፓኒ ባለቤትም ቢሆኑ ዝቅ ብላ ለመስራት ሞክራለች። አባቷ ደግሞ አያቅም ሲያቅ ነው እንደው ይሄን ሙከራ ያደረገ እንጂ ባያቅ ኖሮ አሁንም የሚገድለው እንትን አልነበረው ይመስለኛል። እንደኔ ከሆነ ማለት ነው ልጁ ጽናትን በስርዓቷን ሲያቅ ነው ይሄም ያነሳሳው ይመስለኛል። አለ ክል። ያም ሆነ ይህ ነገ ከፍ ይላሉ። አሁንም ድርጅቱ በእጃቸው ይገባል። ዛሬ እስር ቤት ሄዷል፣ ጠይቆናል፣ አፍሯል። እሱም እነሱ ደስ ብሏቸዋል። እስቲ ዛሬ ከመጡ መጡ ካልመጡ እናያለን። ሰላማችሁ ይብዛ። ባይባይ